ሴት የላከው ጅብን አይፈራም እንደሚባለው ሁሉ ሞገስ ዛሬ ላይ መሳሪያውን ታጥቆ መንቀሳቀሱን ጀምሯታል። ከዚህ በኋላ ዝናም ወንድ ነው፣ ሁኔም ወንድ ነኝ፣ ምንም አይነት የምፈረው እና የምሸሸው ነገር የለም፣ ስለዚህ የመጣው የምጣ እንጂ ጉዳዩን መጋበት አለብኝ በማለት እንግዲህ የራስ የሆነ መሳሪያ ገዝቶ ታጥቆት እየተንቀሳቀሰ ይገኛል። ሉላም እንግዲህ ተመልሰ አሳልፈን እንደማትሰጠኝ በምን እርግጠኛ ልሆን እችላለሁ በማለት አንዳንድ ጥያቄዎችን ጠይቃለች። ባለፈው እንግዲህ ለልጁ ሲል አሳልፎ እንደሰጣት እና ሲደበድበውም ስላየችው እንግዲህ ያኔ ምንም አይነት አቅም አልነበረውም። አንድ ቦክስ ከመታው በኋላ ነበር መሬት ላይ ሄዶ ፍጥፍጥ ያለው። በዚህ የተነሳ እንግዲህ ሉላ አሁን እንዲሆን አሳልፎ እንደሚሰጣት እና ደግሞ ስጋት አድሮባታል እና በጣም ኃይለኛ እና ጨካኝ አረመኔ ሰው ስለሆነ። እኔ አንዴ ለሱ ነው የተፈጠርኩት እንጂ ለማንም አልተፈጠርኩም። እና ቢሆንም አሁንም ማሳልፈ ስለምሰጠኝ ከአንተ ጋ ባልታይ ወደ ውጭ እራሱ ወጣ ወጣ ባለት የተሻለ ነው ብሎ በሚለው ሀሳብ ሰጥተው ነበረ። እንግዲህ ሞኬም ለብዙ ጊዜ ናፍቆ የነበረችው ጓደኛው ስለሆነች አይ እንደዚህማ መሆን የለበትም እና መውጣት አለብሽ አየር መቀበል አለብሽ ማለትም፣ ወደ ውጭ ይዟት ወጥቷል ማለት ነው። ከወጣ በኋላም ብዙ ነገሮችን ለማስተካከል እየሞከረ ይገኛል። ስለ አንዳንድ ነገሮችም ጠይቀዋለች። ከዚህ በፊት እንግዲህ ዳጣ ስለ ብሩክ ወይም ደግሞ ስለነ ሞገስ ያደረገውን ነገር ከመሀሌት ጋር ሁሉን ነገር እያንዳንዱ ንግራትም ነበረ ማሌት ጋር የሆነ ግንኙነት እንዳለው ከዛ ቪዲዮ ከቅርጸት በኋላ እንደ ፖስት ብዙ ነገር ነግራታለች። ዳጣ ይህ ነገር እውነት ነው ወይስ አይደለም ብላ ስትጠይቀው ሉላ ውሸት ነው እንዳታምኛት ብሎ ነው እንግዲህ የካዳት። ሞገስ እንደዛ ማድረግ አልነበረበትም። ያልነበረበትም አዎ እውነት ነው ቢለው ጥሩ ነበረ። ግን እንዳታም ካለ በኋላ ምንድነው ሲያድርግ የነበረው የኋላ አይደለ? ያኔ እኮ በጣም ስሜት ሁኜ ነው እንደዛ የሆንኩት እንጂ ሌላ ነገር አይደለም ይላል። በሰዓቱ እሱ ነ ይከዳኝ በማለት እንግዲህ በጓደኛው ያሳብባል ማለት ነው። ሉላም በቃሽ ትልና ዝም ትላለች። አሁን ከአንተ ጋር ወጥች ልታይ ልታይ ማለት የለብኝም አንደኛ ነው ወንጀለኛ ነ። አንደኛ ባለቤትም ፈንክቾ እዛ ቤት የወጣው ሁለተኛ ደግሞ የእሱ ህጋዊ ሚስቶ ስለሆንኩኝ ከአንተ ጋር እንደዚያ አይነት ነገር ወክ ምናም ማድረግ የለብኝም፣ በማለት ከወጣችም በኋላ ተመልሳ ለመግባት ተሞክራለች ማለት ነው። ዝናም በበኩሉ የራሱ የሆኑ ሰዎችን ቀጥሮ የት ናቸው አመጣችሁ፣ ተገኙ አልተገኙ፣ እያለ እነዛ የቀጠራቸውን ሰዎች ሰላሳ ጊዜ እየደወለም በአካል እየደም እያገኛቸው እንግዲህ ይጠባበቃል። እኔ ራሴ ጨርሰዋለሁ ጉዳዩን ብዬሽ ነበረ ማህሌት፣ ያው እስካሁን እኮ ምንም አይነት መፍትሄ አላመጡልኝም በማለት ይነግራታል ማለት ነው። ማህሌት ማን ተተረጋጋ እንጂ በዛ ላይ ደግሞ እያችን እንዳጣ እንከታተላት ወይም እናግታት፣ እሷን ካገትናት ፍንጭ አናጣም እያሉ ነው። በሌላ በኩል እንግዲህ አጀሪት ማህሌት እዝናን በእጃ ውስጥ አስገባለው እኔ ማህሌት አይደለውም ስንት ወንድ እንዳልተንበረከከልኝ ለመሀሌት፣ አሁን እንዴት ነው ዝም ብዬ ያለኝ በማለት ልክ ውስጥ ተጋብታለች። ያለን እድል ተጠቀምበት፣ ከእኔ ጋር ጥሩ ጊዜ እናሳልፍ በማለት ዝናን ሄዳ ለማማለል ነው የሚባለው። ለማማለል አውልታም አለው ሂዳ ነበረ። ሀብታም ስለሆነ እንደገና ደግሞ ሉላም ስለሌለች ይህን እድል ተጠቀምበት ለማለት እንግዲህ ሸክ ዝንጥፋ ብላ ሂዳ ከዛ በጥፊ ተጠናግራ ነው የመጣችው። ምን አይነቱ ጅል እና በግ ጅም ነሽ፣ በቃ አንቺ ሴት አሰዳፊ በማለት እንኳንም ብሩክ ፈታሽ፣ ምን አይነቱ ጋለሞታ ነሽ፣ ጋለሞታ ነሽ ደግሞ ማንም ሊያገባት አይችልም በማለት በጣም ነበር የወረደባት። ማለትም እንግዲህ እንደዛ ሰድቧት እኳ እንደዛ እንቋሿት፣ በቃ የመጣኝ ጠብላ አሁንም ቢሆን ለማረጋጋት ትሞከራለች። አንተም ሞኝ ነው ሲጀመር ያችን ሉላ ናት የልብ የልብ የሰጠችው ለሞገስ እንጂ እኮ እሱ ሞገስ ፈሪ ነው። ግን ቀማ ሚስትን እሱ አሁን አለሟን እየቀጨች ነው ከሞገስ ጋር። አንተስ ለምን እንደሱ አታደርግም እያለች ሉላን ማዋረድ ይሆናል ማለት ነው የሷ ስራ ካሁን በኋላ ብዬ የማስበው። ምክንያቱም ዝና ሉላን እንዲጠላት ነው የምታደርግ። በእርግጠኝነት ከሞገስ ጋር የሰሩትን ያልሰሩትን ሁሉ እየቀላቀለች ለዝና እንደምትነግረው ምንም አይነት ጥርጥር የለም። እንደዛን ከላክሎ ካባረራት በኋላ ወደ ቤት ተመጣች። በኋላ እንግዲህ ከኤፍራት ጋር ሆነች እና እኔ እኮ ማሪት ነኝ ማንም እንደዚህ አንቋሹ አያውቅም፣ በጣም እኮ አንቋሹ ትላታለች። ታያለች ደግሞ እጠብሰዋለሁ እያለች አሁንም እየፎከረች ነው። እንግዲህ እጠብሰዋለሁ ካለቻ በኋላ እስኪ ጥበሽ እና ያንቺንም የኔንም ህይወት እስኪ ቀይሬው እና ያለቻት ኤፍራታ እንግዲህ በሚገባ ሁሌ ትጎረር ያለሽ፣ ሁሌ ነገር አደርጋለሁ ትያለሽ ግን አንድም ነገር ተሳክቶልሽ አያውቅም። እና እባክሽ እስኪ አሁን ይህን ነገር አሳኪና እኔንማ አሳርፈኝ፣ ከሀሳብን ከምንም እያለቻት ነው እንግዲህ። መሀሌት ደግሞ ቆርታ ተነስታለች ዝና ለማጥመድ። ምክንያቱም አሁን ያ ዝና በጣም አንከራክሎ በዛ ቤት ስላስወጣት ምናልባት እንግዲህ ሞገስን ስታደርገው እንደነበረው እያንዳንዱ ወይ ከሚጠጣው ወይ ደግሞ ከሚበላው ምግብ ላይ የሆነ መርዝ ነገር ጨምራ አብረን ተኝተናል ብላ እንግዲህ አስገድዳ ልታገቡ ትችላለች ወይም ደግሞ እንግዲህ በቀላሉ ልታጠምዶ ትችላለች የሚል ግምት አለኝ በራሴ በኩል ማለት ነው እንደዛ ካደረገች ደግሞ ዝና ያው በቀላሉ እንደዚህ የሚገባላት አይመስልም ግን ራሱን ከሳተ በኋላ ምንም ነገር ስለማያውቅ በቃ ይህን እድል ተጠቅማ ከዛ ቤት እንደምትገባ እርግጥ ነው የሚል ሀሳብ እና አመለካከት አለኝ። ዝና እንግዲህ በአሁኑ አንከራግሯታል። ለወደፊት ደግሞ ብዙ ነገር ይጠበቅበታል። ምክንያቱም እልህ ውስጥ ትገባለች። መሃሌት እንኳንም ፈታሽ ምኒት ጋር ሞታው ነው እንግዲህ ደጋግሞ የሰደዋት። በሌላ በኩል እንግዲህ ዳጣውን ቤተሰቦቿን ያላገኘችው በተስፋ እና በጥሩ ምኞት እንዲሁም በመልካም ነገር እየጠበቀቻቸው ነው። ብዙ የሚያተነሳ ከቅድስት ጋር ስለ ቤተሰቦቿ ስታወራ በጣም ስሜታዊ ትሆናለች። ማልቀስ ትፈልጋለች እንደዛ ቅድስት ደግሞ ምንድናቸው ስለ ቤተሰቦች በተነሳ ቁጥር እንደዚህ የምታለቃቅሽ ለምንድን ነው? ተረጋጊ እያለቻት ነበረ። ቢሆንም እሷ ለመረጋጋት ሞከራለች። የሚላድርግ ብልጅ ነው። ግን ቅድስትዬ በቃ እኔ ማን ነኝ የሚለው ጥያቄ ፈተና ሆኖብኛልና ይህን ነገር ደግሞ ባጭሩ መቋጨት አለብኝ እያለቻት ነው። ዝናም በበኩሉ ካፌ የቀጠረው እና ሞገስ እንዲገለው የተቀጠረው ሰው ይከታተለዋል። አገኘው ሲለው ገና ነው በማለት ይመልሳል። እየጠጣ ነበር እንግዲህ። እኔ ራሴ ጨርሰዋል ብዬሽ ነበረው። ነገ ዛሬ፣ ነገ ዛሬ እያሉ ስንት ቀን ሆነ? ወይም ገንዘብ ከከፈልኩላችሁ ስንት ቀን ሆናችሁ? ይላችኋል። እነሱም ጉዳዩን፣ ተረጋጋ፣ እየፈለግን ነው ያገኙ፣ ትንሽ ቀን ነው ጠብቅ ብለውታል። ቢሆንም እሺ ብሎ እንግዲህ ተጨማሪ ገንዘብ አልሰጣቸውም፣ ግን ተጨማሪ ጊዜ ሰጥቷቸዋል። ማለት አሁንም በቃ ተዋት እስኪ። ሲጀምር እንዲያችማ ሞኝ ናት፣ እንዲሁ አንተን የመስለ ባል ጥላ ማለቴ ቆንጆ ነው፣ ሸበላ ነው፣ ሸጋ ነው፣ ሀብታም ነው እያለች እንግዲህ ስታደናንቀው ነበረ። ለኤፍራታ ሜዳ እንግዲህ ስለ ሉላ ስታወራ ነበረ። እንዴት ምኔቱ ሞኝ ብትሆን ነው ያን የመሰለ ቤት ያን የመሰለ ሀብት፣ በቃ ጥላ ሄደች ትላታለች፣ ትላላለች። ዝና ደግሞ እኔ በቃ ከስራ ውዬ ወደ ቤት ስገባ ሉላን ሳገኛት ከአልጋ ላይ ወይም ደግሞ ቤት ውስጥ በጣም ደስ የሚለኝ፣ ልቤ በሐሴት ይሞላል ከዛ ውጭ ምንም አይነት ሴት የለም ላፈቅርም አልችልም፣ በማለት ይመልስላታል ማለት ነው። አጅሬት ሉላ እንግዲህ የሚለቃት አይመስልም። ሉላም በእርግጠኝነት አምናበታለች፣ ዝም እንደማይፋታት እና እንደማይተዋት በእርግጠኝነት ገባታል። በሌላ በኩል ሉላ እና ሞገስ እንግዲህ ፈታ እያሉ ከዛ ሆቴል ውስጥ ሆነው ወጣ በይ ፀሀይ ምናምን አናፈቀሽም እንዲህ ይላታል። እሷ በጣም ሆንጅ ናፈቀኝ አሁን ሳይሆን ግን በፊት ዝና ጋር ነገር እያለው በጣም ምንም ነገር ስለማያሳይ ይናፍቀኛል ትለዋለች። እሱም እንውጣ ይላታል። አልወጣም ትላለች። ችግር የለም በቃ እኔ ወንድ ነኝ እንደዛም ጊዜው አሳልፎ አልሰጥሽም ነኝኝ በማለት አደፋፍሮ ወደ ውጭ ያወጣታል። ግን ሞገስ ያው ሽጉጥ ይዟል። ፈጣ ነገር አላየችም። ከወጣችን በኋላ ትንሽ ከተንቀሳቀሱ በኋላ በቃ ተመልሰን መግባት አለብን በማለት እንድጋባ አድርገዋለች። በጣም ለማግኘት ሞክራለች ማለት ነው። እንግዲህ በድቅድቅ ጨለማ ሞገስ በጣም ለማግኘት ይመጣል። ለአጣኑም እንግዲህ ካገኛት በኋላ ሰላም ብሎ እኔ ልወስድሽ ነው ወደ ሎላ ናፍቀኛለች አለች የሚላታል። እሷ እኔ አልሄድም ስጀምር ያዝን እየተከታተለን የሚሆን እኔ ሄድኩ ማለት ደግሞ ቦታችሁን አገኘው ማለት ነው ትለዋለች። ግዴ ልማት ታስቢ በአሁኑ ወንድ ነኝ በማለት እንግዲህ ሞጌ ወንዳ ወንድነቱን ታርቁ ተነስቷል ማለት ነው። እንደዚህ እያደረጉ እያለ እንግዲህ ዳጣን እና ሞገስን የሚከታተላቸው ሰው ዝና ልቆ ስለነበረ እየተከታተላቸው ነው። እንግዲህ ዳጣም አየችው፣ ሞገስም አየው ሞገስም እንግዲህ ጥንቃቄ አድርጌ ሆን የሚከተልን ሰው አለ ይላታል። ዝና እንዳይሆን ስትለው አይ ዝናማ ቢሆን አይደበቅም ነበር ይላል። እንግዲህ ያው ብሩክ እንደሚመጣና ምሳሌ እንደሚመጡ ነግረዋለች። እና ለምን ኤርፖርት ሄደን አንቀበላቸውም በማለት የማናግረዋለች። እሱ አልሄድም በማለት ነው የመለሰላት። ግን እንግዲህ የሸጉጡን ካሳያ በኋላ በጣም ደንግጣ ነበረ። እንዴት እንዴት ይኖራል በማለት ማንኛውም ከሌላ አድርገን ግጅ ከኋላ ያንን ልጅ ይዘዋለሁ ማ እንደሆነ ማጣራት አለብኝ ላታለች በማለት ስማማሉ። ዳሞ የተቋጨው ከዚህ ላይ ነው። ስ በአሁኑ እንግዲህ ታጥቆ ተነስቷል። ሰላም ጤና ይስጥልኝ፣ ቻናል የቤተሰቦች ለዚህ ቻናል አዲስ ከሆኑ ሰብስክራይብ ያደርጉ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ